ዛሬ እንግዲህ ግንቦት ሃያ ነው። ግንቦት ሃያ ለበርካታ ዓመታት እንግዲህ በድምቀት ሲከበር የነበረ በዓል ነው። ነገር ግን እንግዲህ በዘንድሮ በዓሉ ብዙም ሞቅደመቀላለም ከበዓላት መዝገብ ላይም ተሰርዟል። ከዚህ ጋር ተያይዞ ግን ዛሬ ግንቦት 20 በመሆኑ በርካታ አዳዲስ ነገሮች እየተሰሙ ይገኛሉ። ከዚህ ጋር ተያይዞ ታዲያ አሜሪካ በውጭ ጉዳይ መስሪያ ቤቷ በኩል ለግንቦት 20 እንኳን አደረሳችሁ መልእክት አስተላልፋም ነበር። ነገር ግን ይሄ መልእክት ከሰዓታት ቆይታ በኋላ ከይፋዊ የውጭ ጉዳይ መስሪያ ቤቱ ዌብሳይት ላይ እንዲጠፋ ወይም እንዲወገድ ተደርጓል። ከዚህ ጋር ተያይዞ ሌላኛውም ታዋቂ የስፔን የእግር ኳስ ክለብም ለግንቦት ሀያ መልካም ምኞቱን አስተላልፏል። ታዲያ አብራችሁን ከቆያችሁ እነዚህንና አዳዲስ መረጃዎችን ትሰማላችሁ። በጥቅሉ አሜሪካ እንኳን አደረሳችሁ ብላለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ የግንቦት ሀያን ሰላሳ አራተኛ ዓመት የምስረታ በዓልን ምክንያት በማድረግ እንኳን ደስ አላችሁ መልክትን አስተላልፈዋል። አሜሪካ በጋራ ጉዳዮች ላይ አብሮ ለመስራት ዝግጁ መሆኗን ገልጸው ዩናይትድ ስቴትስ ንግድና ኢንቨስትመንትን ለኢኮኖሚ እድገት ለማስተዋወቅና ሰላምን በውይይት ለማራመድ በጋራ ጥረት ለማድረግ መዘጋጀቷንም ገልጿል። ማርኮ ሩቢዮ ለኢትዮጵያና ለመላው ሕዝቦቿ የብሔራዊ ቀንን ግንቦት ሃያን ምክንያት በማድረግ መልካምኞታቸውን ምኞታቸውን አስተላልፈዋል። ግንቦት 20 ቀን 1993 በኢህአዴግ ጥላ ሥር የታጠቁ ኃይሎች ጥምረት በደርግ ጊዜ ለ17 ዓመታት የዘለቀውን አረመናዊ አምባገነን አስወግዶ የአሁኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መወለድን መንገድ ከመክፈት በኢትዮጵያ ታሪክ ውስጥ ወሳኝ ወቅት ነውን ብሏል። ማርኮ ሩቢዮ በመልእክታቸው ታዲያ ይህን መልእክታቸውን በይፋዊ የ ውጭ ጉዳይ መስሪያ ቤቱ ይፋዊ ገጽ ላይ ካወጡ በኋላ ከሰዓታት ቆይታ በኋላ ግን ይሄ ይፋዊ መግለጫ ከዌብሳይቱ ላይ ተነስቷል ወይም እንዲወገድ ተደርጓል። እንግዲህ ለምን እንደተነሳ እስካሁን የታወቀ ነገር የለም። ከዚህ ጋር ተያይዞም የስፔኑ ክለብ ሲቪያ ብዙ የኢትዮጵያ ፋኖች እንዳሉት ይታወቃል እና በኢትዮጵያ ላሉ አድናቂዎቹ በይፋ የፌስቡክ ገጹ ላይ እንኳን ደስ አላችሁ እንግዲህ እነሱ ያው ግንቦታያን ብሔራዊ በዓል ብሎ ነው የገለጸው። ለብሔራዊ በዓል እንኳን አደረሳችሁ ሲልም መልእክት አስተላልፏል። ከዚህ ጋር ተያይዞ እንግዲህ ዛሬ ግንቦታያ ብዙም ድምቀት አልነበረውም። እየተከበረ ያለውም የትግራይ ክልላዊ መስተዳድር መንግስት ነው። የትግራይ ክልላዊ መንግስት መስተዳድር ጊዜያዊ ፕሬዝዳንት ጄኔራል ታደሰ ወረደ በሰማዕታት ሐውልት የአበባ ጉንጉን በማስቀመጥ እንግዲህ በዓሉን አክብረዋል። ቀጥሎም የበዓሉ አከባበር በፓነል ውይይት ነበር የተካሄደው። ትግራይም ቢሆንም በቀድሞ ድምቀቱ እየተከበረ አይደለም እንግዲህ። ከዚህ ጋር ተያይዞ ግንቦት ሀያ ከበዓልነት መሰረዙ ይታወቃል። ከይፋዊ የባዓል ሊስቱ ውስጥ ወጥቷል። ዛሬ እንግዲህ ግንቦት ሀያ ቢሆንም እንደ ማንኛውም ቀን መደበኛ የስራ ቀን ሆኖ ነው የሰነበተው። እስቲ ስለ ግንቦት ሀያ ስታስቡ እናንተም የሚሰማችሁን ሀሳብ አስተያየት በይፋዊ የዩቲዩብ ቻናላችን በኮመንት አጋሩን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ